ስልምና አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የቢቢኤን አድማጮች እንደምን ውላችኋል? እንደምን አንስታችኋል? ይህ የእናንተው የናንተው ድምፅ የሆነው ቢቢኤን የዕለተ ሰኞ ፕሮግራማችን ነው። በዛሬው ፕሮግራማችን የተለያዩ መሰናዶችን ወደ እናንተም እናደርሳለን። በዋነኛነትም የወልቂጤ ጀግኖቻችን ከአመታት እስር በኋላ የተፈቱት የዛሬም ልዩ እንግዶቻችን ናቸው። አብዱል አዚዝ ፈትሁዲን እንዲሁም ደግሞ ጃዕፈር ዲጋ ሐሰን የዛሬ ልዩ እንግዶቻችን ናቸው። እነዚህ ጀግኖቻችን በእርግጥም ክብር የሚገባቸውም ወጣትነታቸውን ለዲናቸው ሲሉም በእስር ላይ ያሳለፉ ናቸው። በትላንትናው ዕለት ከተፈቱ በኋላም ወደ ወልቂጤ በሚሄዱበት ጊዜ የወልቂጤ ማህበረሰብ በጣም ከፍተኛ የሆነ አቀባበል አድርጎላቸዋል። በእርግጥም ለነዚህ ጀግኖች ክብርም ይገባቸዋል። በዛሬ ዕለት ልዩ እንግዶቻችን ናቸው። ከአብላዚ ፈትውዲን እንዲሁም ከጃፈር ዲጋ ሐሰን ጋር ያደረግነው ሰፋ ያለ ቆይታ ወደ እናንተ የሚደርስ ይሆናል። ቀዳሚ የሚሆነው የዕለቱ ዜናዎቻችን ናቸው። እነሆ ዜናዎቹ ቀደሙ። አብደላ ኢብራሂም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ አድማጮቻችን፣ እንደምንዋላችሁ፣ እንደምናመሻችሁ። ይህ በመከታተል ላይ የምትገኙት የእናንተን የእኛን የህዝብ ድምፅ የሆነውን ቢቢ ኤንን ነው። አጫጭር ዜናዎችን ይዤ ቀረብ ያለው ከዜናዎቹ ጋር አብደላ ተክቢር ነኝ። ህወሀት መራሹ የኢትዮጵያ መንግስት ለታንዛኒያ የኤሌክትሪክ ኃይል ሊሸጥ መሆኑ ተሰማ። ህወሀት መራሹ የኢትዮጵያ መንግስት ለታንዛኒያ አራት መቶ ሜጋዋት የኤሌክትሪክ ኃይል ለመሸጥ ከስምምነት ላይ መድረሱን መረጃዎች ጠቆሙ። ረቡዕ ጥር 10 ቀን 2009 በታንዛኒያ በሁለቱ ሀገራት መካከል ስምምነቱ በፊርማ የጸደቀ ሲሆን ኢትዮጵያ አንድ ኪሎ ዋት የኤሌክትሪክ ኃይል በአስራ አንድ የአሜሪካ ሳንቲም ለታንዛኒያ እንደምሸጥ ተገልጿል። በዚህ ሂሳብ ስሌት መሰረት የኢትዮጵያ መንግስት 400 ሜጋዋት የኤሌክትሪክ ኃይል ለታንዛኒያ ለማቅረብ ተስማምቷል። ታንዛኒያ ከኢትዮጵያ የሚለቀቀውን ኃይል የምትቀበለው በኬንያ ድንበር በኩል ሲሆን ኢትዮጵያ መንግስት በበኩሉ ለታንዛኒያ ኃይል ለማቀበል ከደቡብ ክልል ወላይታ ዞን ሶዶ ከተማ ጀምሮ እስከ ኬንያ ድረስ 400 ኪሎ ቮልት መሸከም ችል የኤሌክትሪክ ኃይል ማስተላለፊያ መስመር እየገነባ እንደሚገኝ ሪፖርተር ዘግቧል። ኢትዮጵያ ውስጥ ተደጋጋሚ የኤሌክትሪክ ኃይል እጥረት ወይም መብራት መጥፋት እንደሚከሰት የሚናገሩ አስተያየት ሰጪዎች መንግስት የሀገሩን የኤሌክትሪክ ፍጆታ በአግባቡ ባላሟላበት ሁኔታ ለሌላ ሀገር ኃይል ለመሸጥ መስማማቱ እንዳስገርማቸው ገልጸዋል። በአንዳንድ የኢትዮጵያ ክፍሎች መብራት ለሁለት ቀናት የሚጠፋና ና አንዳንድ ቦታዎችም መብራት በፈረቃ እንደሚጠቀሙ የሚገልጹ ነዋሪዎች ኃይል ለውጭ ሀገራት ሊሸጥ የሚገባው የሀገሪቱ ፍጆታ ከተሟላ በኋላ መሆኑን ያሰምሩበታል። ከዚህ ቀደም ከኢትዮጵያ ኤሌክትሪክ ኃይል ለመግዛት ከተፈራረሙ ሀገራት መካከል ኬንያ፣ ሱዳን፣ ጅቡቲና ሶማሌ ላንድ የሚጠቀሱ ሲሆን ታንዛኒያ ከእነሱ ቀጥሎ አምስተኛ ሀገር መሆኗ ተነግሯል። በተጨማሪም የኢትዮጵያ መንግስት ለሩዋንዳ፣ ቡሩንዲና ለየመን የኤሌክትሪክ ኃይል ለመሸጥ የመግባቢያ ሰነድ የተፈራረመ ሲሆን ሽያጩ እንዴት መከናወን እንዳለበትም ከሀገራቱ ጋር እየተነጋገረ ይገኛል ተብሏል። የኢትዮጵያ መንግስት በቀጣይ ጊዜ ደግሞ በጅቡቲ በኩል የየመንን አቋርጦ ለሳውዲ አረቢያ ኤሌክትሪክ ኃይል ለመሸጥ እቅድ መያዙን መረጃዎች ጠቁመዋል። የአዲስ አበባ ከተማ አስተዳደር ለወጣቶች ተማጽኖ አቀረበ። በከንቲባ ድሪባ ኩማ የሚመራ አዲስ አበባ ከተማ አስተዳደር ለከተማዋ ወጣቶች ተማጽኖ አቀረበ። ከከተማዋ አስሩም ክፍለ ከተሞች ከተውጣጡ አንድ ሺህ ሁለት መቶ የኦሮሞ ብሔር ተወላጅ ወጣቶች ጋር ውይይት እንዳደረጉ የተነገረላቸው ከንቲባው ወጣቶቹ መንግስት ያቀረበላቸውን ገንዘብ በመጠቀም ወደ ስራ እንዲገቡ ተማጽነዋል። በወጣቶች በመተመራ ከፍተኛው ህዝባዊ እምቢተኝነት ስልጣኑን አጥቶ የነበረው የህወሓት መንግስት ለብዙዎች ህይወት መጥፋት አካል መጉደልና ስደት ምክንያት የሆነውን አዋጅ አውጆ በኃይል ለመግዛት እየሞከረ እንደሚገኝ ይታወቃል። ከአንድ አመት በላይ ለሆነ ጊዜ ሲካሄድ የቆየው የኦሮሚያ ተቃውሞ የህወሓትን መንግስት ክፉኛ እንደፈተነው ይታወቃል። አስቸኳይ ጊዜ አዋጅ ከመታወጁ በፊት የኦሮሚያ ክልል በተለያዩ የክልል ቦታዎች በተቋቋመው ወታደራዊ የጦር ካምፖች ሲመራ የቆየ ሲሆን ከአዋጁ በኋላ ደግሞ ክልሉን ጨምሮ መላ ሀገሪቱ ሙሉ ለሙሉ የወታደራዊ ቀጠና ሰለባ እንደሆኑ ይታወቃል። በክልሉ ሲካሄድ የቆየው ታላቅ ህዝባዊ ተቃውሞ ትልቅ ፈተና ሆኖበት የቆየው የህወሓት መንግስት በተለይ የኦሮሞ ተወላጅ የሆኑ ወጣቶችን እየሰበሰበ እባካችሁ ተደራጀ የሚል ተማጽኖ በማቅረብ ላይ ይገኛል። የከተማዋ ከንቲባ አቶ ድሪባ ኩማ አስተዳደራቸው ለአዲስ አበባ ከተማ ወጣቶች የስራ እድል ፈጠራ ሰባት ቢሊዮን ብር መመደቡን በመግለጽ ወጣቶችን ሲያባብሉ እንደነበር የአይን እማኞች ገልጸዋል። መንግስት ሰባት ቢሊዮን ብር ለወጣቶች የስራ ፈጠራ መመደቡን ደጋግሞ ቢገልጽም እስካሁን ድረስ ብድር ወስዶ ወደ ስራ ለመግባት ፍላጎት ያሳየ ወጣት አለመኖሩን መረጃዎች ይጠቁማሉ። በከንቲባው እና በፌዴራል መንግስቱ ባለስልጣናት እየተመራ ስብሰባ የሚካሄደውም አብዮት ያነሳውን ወጣት አባብሎ ወደ ስራ ለማስገባት እንደሆነ ታዛቢዎች ይናገራሉ። የህወሓት መንግስት ከዚህ ቀደም አድርጎት በማያውቀው ሁኔታ ለአዲስ አበባ ወጣቶች ብቻ ሰባት ቢሊዮን ብር መመደቡ በወጣቶች የተመራው ህዝባዊ አብዮት ምን ያህል ስልጣኑን እንዳናጋው ያመለክታል ሲሉም ታዛቢዎች ያክላሉ። ህወሓት መራሹ መንግስት የፋይናንስ ቀውስ እንዳጋጠመው ተገለጸ። ህወሀት መራሹ መንግስት ከፍተኛ የገንዘብ እጥረት እያጋጠመው እንደሚገኝ ተገለጸ። ለሀገሪቱ ከሚመደበው አመታዊ በጀት ውጭ ተጨማሪ ገንዘብ እያጸደቀ የሚገኘው ህወሀት መራሹ የኢትዮጵያ መንግስት በገጠመው የገንዘብ እጥረት የተነሳ የጀመራቸውን ስራዎች እንኳን መጨረስ እያቃተው እንደመጣ ታውቋል። እየሰራው ነው ለማለት ብቻ በአንድ ጊዜ የተለያዩ ግዙፍ ፕሮጀክቶችን የሚያካሄደው መንግስት የገጠመውን የፋይናንስ ችግር ለመቅረፍ ከተለያዩ ዓለም አቀፍ አበዳሪዎች ለትውልድ የሚተርፍ ብድር እየወሰደም ይገኛል። ኢትዮጵያ ለቴክ ኃይል እንደ ማንኛውም የመንግስት መስሪያ ቤት አመታዊ በጀት የሚመደብለት ቢሆንም የገጠመው ባለው የገንዘብ እጥረት የተነሳ የጀምራቸውን የኃይል ማመንጫ ፕሮጀክቶች መጨረስ ከማይችልበት ደረጃ ላይ መድረሱ ተነግሯል። የመስሪያ ቤቱ ዋና ስራ አስፈጻሚ ኢንጂነር አዜብ አስናቅ እንደገለጹት ከሆነ በሀገር አቀፍ ደረጃ ያለው የበጀት እጥረት የኤሌክትሪክ ሀይል ፕሮጀክቶች በሚፈለገው ፍጥነት እንዳይካሄዱ አድርጓል ብለዋል። ስራ አስፈጻሚዋ ይህን ያሉት የመስሪያ ቤታቸው የስድስት ወራት የስራ አስፈጻጸም ሪፖርት ለኢህአዴግ ፓርላማ ባቀረቡበት ወቅት ነው። በከፍተኛ የፋይናንስ ቀውስ ውስጥ የሚገኘ ኢትዮጵያ መንግስት ባለፈው ሳምንት ወደ 20 ቢሊዮን ብር የሚሆን ተጨማሪ በጀት ማጽደቁ ይታወቃል። በተለያዩ የሀገሪቱ ክፍሎች እየተገነቡ የሚገኙ በተለይ የስኳርና የኤሌክትሪክ ፕሮጀክቶች በገንዘብ እጥረት የተነሳ ስራቸው ወደ መቆም ደረጃ እየደረሰ እንደሚገኝ መረጃዎች ያመለክታሉ። በአንድ ጊዜ ከፍተኛ ገንዘብ የሚጠይቁ ፕሮጀክቶችን መጀመር ለፋይናንስ ቀውስ እንደሚዳርግ የሚናገሩት የዘርፉ ባለሙያዎች የኢትዮጵያ መንግስት እየገነባው ነው ለማለት ብቻ የሚጀምራቸው ፕሮጀክቶች ለቀውስ እየዳረጉት መጥተዋል ይላሉ ባለሙያዎች። የፋይናንስ ቀውሱ የብረታ ሲመጣ መንግስት ገንዘብ ወደ ማተም ደረጃ ሊሸጋገር እንደሚችል የሚገልጹት የምጣኔ ሀብት ባለሙያዎቹ ይህም የሀገሪቱን የግብይት ስልት በማቃወስ የኅብረተሰቡን ኑሮ አሁን ካለው በእጥፍ እንደሚያንረው ይናገራሉ። በኢትዮጵያ የሚገኙ የቱርክ ትምህርት ቤቶች የተሰነዘረባቸውን ፍረጃ አጣጣሉት። በኢትዮጵያ የሚገኙ የቱርክ ትምህርት ቤቶች ከሽብር ጋር ንክኪ እንደሌላቸው ገለጹ። ነጃሺ ኢትዮ ተርኪሽ ኢንተርናሽናል በሚል ስያሜ በኢትዮጵያ ውስጥ አገልግሎት የሚሰጡት ትምህርት ቤቶች በቱርክ በተሞከረ መፈንቅለ መንግስት ውስጥ እጃቸው አለበት ተብሎ ከተጠረጠሩት ፈቱላ ጉለን ጋር ንክኪ ያላቸው ሲል የቱርክ መንግስት ያቀረበውን አቤቱታ አጣጥለውታል። የትምህርት ቤቶቹ ስራ አስኪያጆች ኩባንያቸውም ሆነ ትምህርት ቤቶቹ በቱርክ መንግስት በሽብር ተግባር ከሚጠረጠረው የፈቱላ ጉለን እንቅስቃሴ ጋር ምንም አይነት ግንኙነት እንደሌላቸው ሀገር ውስጥ ላሉ መገናኛ ብዙሀን አስረድተዋል። ሆኖም የቱርክ መንግስት በሽብር ተግባር እየፈረጃቸው እንደሚገኝ ስራ አስኪያጆቹ ይናገራሉ። የቱርክ መንግስት በሀገሩ የተካሄደውን የመፈንቅለ መንግስት ተከትሎ በሌሎች ሀገሮች ላይ እንዳደረገው ሁሉ በኢትዮጵያ የሚገኙና ከፈቱላ ጉለን እንቅስቃሴ ጋር ግንኙነት አላቸው የሚላቸውን የትምህርትና የንግድ ተቋማት እንዲዘጉ ጠይቆ ነበር። ስርዓተ ትምህርታቸውን ከሃይማኖታዊና ፖለቲካዊ ጉዳዮች የጸዳ መሆኑን የሚገልጹት የትምህርት ቤቶቹ ስራ አስኪያጆች ላለፉት አስራ ሁለት አመታትም የኢትዮጵያ ስ ተ ትምህርት ያከበረ ፖሊሲ መከተላቸውን ተናግረዋል። የትምህርት ቤቶቻቸውን አብዛኞቹን ተማሪዎችም የተለያዩ ሃይማኖት ተከታዮች እንደሆኑ አክለዋል። በቱርክ መንግስት የተፈረጁት ትምህርት ቤቶች በአዲስ አበባ አፍሪካ ህብረት አካባቢ፣ በሲኤምሲ፣ በሳር ቤት እንዲሁም ባለም ገና የሚገኙ ሲሆን ከሶስት መቶ በላይ የሚሆኑት የትምህርት ቤቱ መምህራን ሌሎች ሰራተኞች የኢትዮጵያ የኬንያ የቱርክና የሌሎች ሀገራት ዜግነት ያላቸው እንደሆኑ ተገልጿል ተማሪዎቻቸውም ኢትዮጵያን ጨምሮ ከስራ ስምንት ሀገራት የተወጣጡ እንደሆኑ ስራ አስኪያጆቹ ይናገራሉ የቱርክ መንግስት ከጉለን ጋር ንክኪ ያላቸው ብሎ የፈረጃቸው ትምህርት ቤቶች እንዲዘጉ ለኢትዮጵያ መንግስት ያቀረበው ጥያቄ እስካሁን ድረስ ይፋ የምላሽ አላገኘም አሜሪካ ሀገር ፔንሲልቬንያ ግዛት ነዋሪ የሆኑት መሐመድ ፈቱላህ ጉለን በቱርክ መፈንቅለ መንግስት ውስጥ እጃቸው አለበት ተብሎ በቱርክ መንግስት መንግስት በአሸባሪነት መፈረጃቸው ይታወቃል። ከሳቸው ጋር ንክኪ ያላቸው የተባሉ የቱርክ ደህንነቶች፣ ፖሊሶች፣ መምህራን፣ ዩኒቨርሲቲ ተማሪዎች ከስራ መባረራቸው እና ገሚሶቹ መታሰራቸው የሚታወቅ ሲሆን ከሰውየው ጋር ንክኪ ያላቸው የተባሉ የተለያዩ መገናኛ ብዙሃንም እንደተዘጉ አይዘነጋም። በአሜሪካ ነዋሪ የሆኑት ፈቱላ ጉልን ተላልፎ እንዲሰጡት ለአሜሪካ ጥያቄ ያቀረበው የቱርክ መንግስት ጥያቄው ውድቅ እንደተደረገበት ይታወሳል። አድማጮቻችን፣ በእኔ በኩል የያዝኳቸው ዜናዎች እነዚህ ነበሩ። ቀሪ ፕሮግራሞችን ይዞ ባልደረባዬ አብዱራሂም ይጠብቃቸዋል። ከእሱ ጋር በሚኖራችሁ ቆይታ መልካሙን እየተመኘው መስመሩን ለአብዱራሂም ለቃለሁ። የተወደዳችሁና የተከበራችሁ የቢቢኤን አድማጮች ቀደም ሲል የተከታተላችኋቸው የዕለቱ ዜናዎች የዕለቱ መረጃዎች ነበሩ። ለዜናዎቹ እናመሰግናለን። ህወሀት መራሹ ኢህአዲግ በኢትዮጵያውያን ሙስሊሞች ላይ እየፈጸመ ያለውን በደል አጠናክሮም እንቀጥሎበታል። የደሴው ጀግናው እስማኤል ሀሰንንና የአምስት አመት ከስድስት ወራት እየተፈረደበትን ጀግናው ዑስማን አብዱን እንዲሁም ለጊዜው ስሙ ያልታወቀ አንድ ሙስሊም አዲስ ክስ በፌዴራሉ ከፍተኛ ፍርድ ቤት ቅሪንጦን አቃጥላችኋል በሚል እንደ አዲስ ከተከሳሾቹ መጨመራቸው ታወቀ። በሸኑሮ ግድያ በመወንጀል የድምጻችን ይሰማን የደሴን ክንፍ መርታቸዋል፣ አመጽ ቀስቃሽ ጽሑፍ በትናቸዋል። ደሴ ሲካሄዱ የነበረው የአንድነትና ሰደቃ ፕሮግራም መድረክ መርታል፣ ኢስላማዊ መንግስት ልትመሰርት ነበር በማለት በጸረ ሽብር ህጉ 652 እዝባር 2001 አንቀጽ 7 እናም እዝባር 1 በመተላለፍ ከሶስ ያበቃም እስማኤል እና ሌሎች አስራ ሁለት ንጹሃን ወጣቶች የጀግኖቹ የህዝብ እንደራሴ የሆኑት የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ጭምር ምስክርነት ሰጥተውላቸው ከዘጠና በላይ መከላከያ ማስረጃ ያቀረቡ ሲሆን ቢሆንም በመጨረሻ ግን የጥፋተኝነት ብይን እንደተላለፈባቸው ይታወቃል። እስማኤል ሀሰን ክሱ ዝቅ ተደርጎለት የነበረ እንደሆነ የሚታወቅ ሲሆን ይፈታል የሚል ግምት ያደረበት የደህንነት አካል እስማኤልን በአዲስ ክስ እንዲከሰስ ተደርጓል። የቂሊንጦ ማረሚያ ቤትን አቃጥላቸዋል በሚል ከተከሰሱት ውስጥ እንደሆነም ለማወቅ ተችሏል። በዚህ አዲስ የተከሰ በዚህ አዲስ ክስ የተከሰሰው ሌላኛው ጀግና ወንድም ኡስማን አብዱ ሲሆን ይህ ወጣትም በፀረ ሽብር ህጉ 652 ዝባር 2001 በከደር መሐመድ መዝገብ ተከሶ የአምስት አመት ከስድስት ወራት ተፈርዶበት የነበረ ሲሆን አሁን ደግሞ እንዲጨመር ተደርጎበታል በሌላ በኩል ህወሓት መራሹ ኢህአዴግ በሙስሊሞች ላይ መፍረዱን ቀጥሎበታል በዛሬ ዕለት ለአመታት ሲንገላቱ በነበሩ ሙስሊሞች ላይ ፍርድ እንዳስተላለፈ ታውቋል በአልሸባብ የሽብር ቡድን ለመሰልጠን በዝግጅት ላይ እያሉ ነው በቁጥጥር ያዋልኳቸው በሚል በሰባት ሙስሊሞች ላይ የካንጋሮ ፍርድ ቤት በዛሬው እለት ውሳኔም እንዳስተላለፈባቸው ለማወቅና ለመረዳት ተችሏል። የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በጃፈር መሐመድ የክስ መዝገብ በሽብር ወንጀል ተከሰው በነበሩት ሰባት ሙስሊሞች ላይ የእስር ቅጣት እንደበየነባቸው የታወቀ ሲሆን እነዚህ ሙስሊሞች አንደኛ ጃፈር መሐመድ፣ ሁለተኛ መሐመድ ኑር፣ ሶስተኛ ሀጅ መሐመድ ታሚ፣ አራተኛ ሞድን ጀማል፣ አምስተኛ አህመድ አባብያ፣ ስድስተኛ አንዋር ሲዳኔ፣ ሰባተኛ ሼህ ጀማል አባም ጫቦ መሆናቸው ታውቋል። በኢትዮጵያ ውስጥ የጂሀድ ጦርነት ለማወጅ እስከ ደቡብ አፍሪካ ድረስ በመሄድ ስልጠና ወስደዋል፣ ሲል አቃቢ ህግ የከሰሳቸው ሲሆን ከጅማ ከተማ ወደ ሶማሊያ በመጓዝ ከአልሸባብ ጋራ በመቀላቀል ስልጠና ሊወስዱ ሲሉ በቁጥጥር ስር ውለዋል፣ ሲል አቃቢ ህጉም በሐሰት ወንጅሏቸዋል። ከሶስት አመታት በላይ ጉዳዩን ሲከታተል የቆየ የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በአንደኛና አራተኛ በአምስተኛና በስድስተኛ ተከሳሾች ላይ አራት አመት ከአምስት ወራት ቅጣት የበየነ ሲሆን በተቀሩት ሶስት ተከሳሾች ላይ ደግሞ የአራት አመት ጽኑ ስርዓት እንደበየነባቸው ለማወቅና ለመረዳት ተችሏል።